ግራይንደር ነሽ ሉ በቃ ወጣውላችሁ። ናሜ ምን ሆነ ነው እንደዚህ ይባላል። እንደ ጽናት ክፍል ስልሳ ሶስት ኑር የክ የናሁም እናት ልጅ ካልወለዳችሁ እያለቻት እየተጨነቀች ነው። ጽናት በበኩሏ ተደብቃ ስልክ ስታወራ ኪራ ሰማት። ሰኔ ስለ እህቷ እየተጨነቀች ነይ መቼ ነው የምትመጪው? እያለች በጣም እየተጨናነቀች ነው። ሰላም ጤና ይስጥልኝ። ወደ ቻናል ቤተሰቦች ዞሽ አስፈልጋለን። አንተ ደግሞ መጀመር ገና ማስታወቂያ። ጭራሽ የፍቅር ፊልም ነው እንዴ

እሽን ያኔ ምን ላድርግ እያለ ናሆሜ ከናቱ ጋር ሲያወራ ኑሩም ቀስ ብላ ብደጋለች እኔ ነኝ ቆይ አሁን መውለድ ማልፈልጉ እሱ አይደለችም እሺ ማዬ በኋላ ደውልልሻለሁ ብሎ ስልኩን ዘጋው ኑሩም በእኔ ምክንያት አይደል የምትናደደው ናሆሜ የምታወራውን ሰምቻለሁ በቃ እኔ ማዳመጥ ጀመርሻል ለኔ ብለና አይደለ የምትዋሸው ለቤተሰቦች ደግሞ ፈጣሪ የዋህነትሽና ደግነትሽን አይቶ ልጅ ይሰጠን ይሆናል ይቅርታ ግን አለች፣ በእኔ ምክንያት ች የሰው ልጅ እኮ ሙሉ ሆነ አይደለም፣ የተፈጠረው ጉድለት አለው። አለና ራሽን ዝቅዝቅ አታድርጊ፣ እሺ ውሸት ነው። ፈጣሪ በሰጠሽ ጊዜ ፈጣሪ በሰጠሽ ነገር አመስግኚ። አንቺ ቆንጆ ሴት ነሽ፣ መልካም ሴት ነሽ። አንቺ እንደፈለግሽው ፋቶኝም እኔ ያለውልሽ፣ ስለምንም አትጨነ፣ ስለኔ ኮ የደስታ ምንጨዬ ደስታዬ ነህ። እኛ ብንጸልይ ፈጣሪ ልጅ አይሰጠንም። እሱ መልክ ነው፣ ሁሉ ለሱ ነው። አርጅተሽ እኮ ፈጣሪ ካለ በዘጠና ዓመትሽም ልትወልጅ ትችያለሽ። ተስፈኛዋና ምስኪኗን ኑር ነው የምንፈልገው። ኪራና ጽናትም ተኝተው ስልክ ተደውሎ፣ ስልክ ስልክ አላት። ማን ነው አለች ጽናት። ቀና አለችና ስታይ አባቷ ነበር። አባቴ ነው። ማን ነው በቃ ደው ይላችሁ ሳይዘጉ ታንሹ ብሏት ነበር። እና በቃ ቶሎኑ ደው ይላችኋል፣ ድምጽ እንዳታወጣ። በቃ ደውላለሁ አለ። ጽናትም ወዲያው ደውላ፣ ሄሎ አባ፣ እንዴት ነህ አባ አለች። እኔ ደህና ነኝ። ምነው በጠዋቱ? ደህና ነኝ አባ። እኔም እኮ ናፍቀኸኛል። ምን፣ እዚህ እኮ ስራው አላደርስ ብሎኝ ነው። ማለት ትምህርቱ። እሺ አባ፣ እደውላለሁ። በቃ እሺ፣ ቻው ብላ ስልኩን ዘጋችና

በቃ አለ አይደል ጉድልነት ተሰማኝ። እማ እኔ ለሰው ልጅ ደስታ መሆን አልችልም አለ አይደል በቃ እያለች ከእናቷ ጋር እያወራች ነበር። ኧረ አላለቅስም፣ ሰሞኑን ግን እየከፋ ነውማ። ምንም አላመመኝም፣ አረማ። ወይ ካልሆነ እመጣለሁ። እነ ኪራ ምንም አላደረጉኝም። ለኪራ እደውልልሽ፣ ምንም እንዳትዪው እሽ፣ ደውልልሻለሁ አለው ብላ ስልኩን ዘግታ ማሰብ ጀመር።

በቃ ሄጄ ማዘርን ይከራከራሉ። በቃ አብረን እንሄዳለን። ሽማግሌ መሆኑ ነው ሰኔ ሙሩ ቁጭ ብለው እንዴ እንደዚህ አይነትማ አትሁኚ። እንደዚህ አይነት ሲያጋጥም ታዲያ ምልብ ጽናት የገባችብኝ፣ ጠብቂኝ። አሁን ገና ገባኝ። ምኑን ተምኑ ነው የምጠቀላቀየው? አይ ሰኔ ፌድስ ከነኛ ፈርደንበት ነበር። አይ ሰኔ የነሆሜ ናት እኮ የልጅ ልጅ ዋን ለማየት እንዴት እንደጓጓች ብታይ አለቻት። የሁሉም እናት እኮ የልጅ ልጅ ማየት ይፈልጋሉ፣ ግን የናሆሜን እናት ግን እንዴት እንደምታስብ ብታያት። በጣም ሰኔም ምነው ነገሮችን እኛ እንዳሰብኑ ላይሆን ይችላል። ሙሩም እኔማ ወይም ብን ልበልና እናቴ ጋር ልሄድ እንጂ እንዴ፣ ናሆሜን ነው ምትሄጂው አለቻት። እናቴ ጋር ነው አዋሳ አለች። ናሆሜን እኮ ነው ምትጎጅው። ጠንካራ ሴት መሆን አለበት መሆን አለብሽ እሺ አለች ምሩም እሞክራለሁ አይደለም። ኪራም እናቱ ጋር ተደዋውሎ ወየማ፣ እንዴት ነሽ እያለ ምኑን እያለ ነበር። አው እማ፣ አባዬ እጁን ትንሽ ተጎልቶ ነበር። ማን ነገረሽ እንዴ? እረ አይደለማ፣ አባዬ እኮ ራሱ ነው ትጨነቃለያ፣ ትንገራት ያለኝ። በህመሜ ላይ ማለት አሞሻል? እንዴ አስደነገርሽኝ እኮማ፣ አለና ተነፈሰ። አሁን እንዴት ናት አያቴ? አለ ምንም ለውጥ የላትም። እንግዲህ እሱ ፈጣሪ ማራት አይዞሽ ማዬ አለን። በቃ እሺ፣ ደውልልሻለሁ ብሎ ስልኩን ዘጋ። አይማ በሰዓቱ ብትሰሚ ኖሮ የከነፍሽ ነበር። የምትመጪው ካለፈ በኋላ ሰምተሽ እንደዚህ ሆንሽ። እስቲ ጽናትን ላዝጋት ብሎ ብድግ አለ። ጽናትን ከክችን ነበር መጣና በቃ አንቺ ልጅ እዚህ ክችን ማዋል ለመደብሽ? አይደለም ማ ሳልን ተኝ ተሳይ እንዳልቀሰቀሰ ብዬ ስል፣ እኔማ ልቀሰቅስ ነበር፣ ግን ስልኩ ቀደመኝ። አማትሽ ናት የደወለችው። ማን? እቴቴ ናት። ስላንቺ እኔማ እየነገርኳት የነገርኳት ነበር። ምን አልካት? ስብታይ እንዴት ደስ እንዳላት አቶሽን ኪራ ስላባዬ ለጁ መጎላት ስለሰማች ነው ደወል ኡፍ አለችና ተነፈ ስላለ ነገርኳት፣ እየተቆጣች ነበር። ባክሽ እሰይ እንድትቆጣይ ነው ሰያልሽው። እንደውም ስትመጣ በርበሬ አዘጋጀች ነው መጠበቃት። በደንብ እንድታጥን ልብሽ ከጨከነ አድርጊው ሞዛዛ አሁን አራብህም እኔ አንተ አንቺ ታጎረሽኝ ይበላለሁ ወይ? የኛ ቤት ቤቢ እኔ ህፃን ነኝ እንዴ? አው ምን ይቀረሃል? አጉርሽን ትላለ፣ አብይን ትላለ፣ አጠጪኝ ትላለ። የቀረ ምን ቀረ? እንዳልነግርሽና እንዳጭ የምትነግረኝ ጡጥ ሙሩ። ከሶፋ ላይ ተኝታ እንቅልፍ ወስዷት ነበር። ናሆሚ ሲመጣ አይቷት የሚለበስ ያመጣላት ነቃች። ንመጣህ እንዴ? አለች ነሳሽ፣ ምን ሆንሽ ነው የተኛሽው? ምንም፣ ትንሽ ልተኛ፣ ግን ደብሮኝ ነበረ። ስደብርሽ ደብርሽ፣ እደውልሽ አልነበረም እንዴ? ስልኬ ቻርጅ አልቆ ነው። አቤት ውሸት፣ አንቺ ልጅ! ካርድ አልነበረውም ጠዋት፣ ነበር ራሽን ጠቅል የገዛው ልጅ። አንቺ፣ ውሸት አያምርብ፣ አትችይበትም። እኔ ምን አጠፋው? እናንተ ሴቶች እኮ ውሸት ትችሉበታላ። በቃልነት እና ምሳሌ አቅርብልኝ አው ሰኒ መታ ነበር ከሷ ጋር በላ ጎረሰችሽ አራለ ካላ ጎረሰችሽማ በቃ አልበላሽም ማለት ነው። ይሄ ቁንጥር ቁንጥር ያለ ምግብማ እየበላሽ አላት። ከዛ በተነሽና ሞቄ እኔ ያጎርስሽ አለው አላትና ተነሳ አይኑሮ የሆነ ነገር እንዳስደበረሽ ግልጽ ነው። የሆነ ነገር ፈጥሬ ማስደሰት አለብኝ እያለ ነውም። አሁን ላዝጋት ብሎ ተከትሏ ወደቅች። ዘም ወገዋን ያዛረጋትና ምን ነው አለችው። ሶፋው እኮ ደብሯታል። ሂድ ያዛት እንደዚህ አርግና ብሎኝ፣ እንደበረኝም እኮ ከእንቅልፌ የተነሳው ነው። እን እሁልሽ ኑርዬ እኔ እኮ ባልሽነኝ። ባልሽ ማውሸትሽን አቆሚ። ግን እኮ ኑርዬ አምነን ተስማምተንበት ነው የገባንበት አሎሽም ግን፣ አንተና ቤተሰብ መሀልም መግባት አልፈልግም። ቤተሰቦቼም በወዳቸውም በከብራቸውም፣ ግን የራሴን ህይወት መኖር አለብኝ። አይ እነሱ እኮ ለአንተ ብለው ነው አለች። ሙሩ ሙሩ፣ በእናትሽ በቃ ማድረግ የማታርጊውን ነገር እንድታዝን አልፈልግም። እኔ እኮ በጣም ነው ሟደፍ ብላ እቅፍ አደረጋት። እኔም ኩላሊት ቢታመም በአንድ ኩላሊት መኖር ይቻላል። ልብ ግን አንድ ነው። አንቺ የኔ ነሽ፣ ልቤ ነሽ አላት እና ኮረኮራት። እንደዚህ ሳቅ ነው የሚያምርብሽ ብሎ ሳም አደረገ። ኪራም ሻይ ቤት ቁጭ ብሎ ሰኒ መጣች። ኪራ በሰላም ነው የፈለግኝ? አዎ በሰላም ነው። ምንም ነገር ሳደብቀኝ እንድትነግሪኝ። ምንድን ነው አስጨነከኝ እኮ ጽናት። ምንድን ነው ከኔ የደበቀችኝ? ምንም ነገር የለም ሰኒ። አትዋሽ፣ ቅድም ስትዋሩ ሰምቻችኋለሁ። እኔም አላቀው? ሁለታችሁ የምታውቁ፣ ሰኔ እየለመንኩሽ ነው። እኔ ድጋሚ ምንም በማላውቀው ነገር መጎዳት አልፈልግም። ምንም ነገር የለም፣ ምንም የደበቀች ነገር የለም። እንዴ እኔንም ተረደኛ። የሴት ወሬ ነው ስናወራ። ኪራ ጽናትን ምንም እንዳትላት እባካችሁ። እናንተ ደግሞ ከዛ ምንም አትናገራት የምትሉኝ እናንተ። እሷ ለእናንተ ብላ ነው ፅናት ምንም የደበቀች ነገር የለም። ዝም ብላችሁ ፍቅራችሁን ቀጥሉ። አለስና ሚስጢር ጠባቂዎቹ እናንተ። ከዛ ደግሞ ምንም አትናገራት የምትሉኝ እናንተ ጭንቅላታችሁ ይሰራል። ግን እሷ እኮ ምንም ብታረገው ለእናንተ ብላ ነው። በቃ ዝም ብላችሁ ፍቅራችሁን ቀጥሉ። ፅናት ምንም አልደበቀችም። እንደዛ መስሎ ነው። ተረጋጋ። ወይ ጉድ! አሁን ምንድን ነው የሚሻለው? እንዴት ነው እናቱ የካንሰር መምተኛ እንደሆነች ምንነገር አጥብቆ ጠያቂ የእናቱን መርዶ ይረዳል ይረዳላሉ ሰኒ ግን በሰላም ነው የጠራችው ይሁላችሁ ስሙኝ ቅድም ኪራ ግንቶ የነበረ እርግጠኛ ሆኖ ነበር ሲጠይቀኝ የነበረው ይሄ ቀን ይመጣል ብዬ ነግሬሽ ነበር ጽ እንዴት አደ እንዴት ብዬ ነው የምነግረው በዛ ላይ ጋሼ ቃል አስገብቶኛል ኪራ ግን እንደማታምነው ነው የሚረዳሽ እንዴት ልንገረው? እኔ እኮ ተጨነኩ። ሰኔ ካልሆነ ግን ከዚህ በላይ ሲጎዳ ማየት ይከብዳል። ወይ ካልሆነ ጋሽን ደውሎ መናገር ነው፣ አንቺና ኪራ ፍቅር እንደጀመራችሁ መናገር ነው። አዎ ፅናት እውነትና ንጋት እያደር መውጣቱ ማይቀር ነው። አንዳንድ ጊዜ ሁሉንም ነገር መስማት በጣም ያስጠላል። አንዳንዴ የማንሰማቸው ምስጢሮች አሉ። ግን ባይደብቁት ቢነግሩት ጥሩ ነበረ። ግን ሲሰማ በጣም ነው የሚናደደው። ግን እውነት ቅድም በጣም ተናዶ ነው የወጣው አለ ጽናትም። ግብቻ ምንም ይሆን በአሁኑ ፍቅር መበጥበጥ አልፈልግም። እንደምንም ብዬ እውነቱን ነግረዋለው። አዎ እሱ የተሻለ ይመስለኛል አለ ሰኒም። ሰኒና ኑርም ሲሸኛኙ ኪራሁም ሲሰማ ምን ይል ይሆን? ውይ በጣም እነሱ እኮ ለሱ ጥሩ ነገር ማድረጋቸው ነው ግን ጽናቱን ይስጠው እንግዲህ ምን ይደረጋል? አለ ሰኒ። ጽናቱን ማ ሰጥቶታል? አለች አለትና ፈገግ አሉ። ግን ለምንድነው ነው ቤት አትመጭም? አለቻት መንገድ ላይ ቆሞ። ሰኒና እያወሩ መንገድ ላይ ቆቆመን ቀረን አለች አንቺ ባልሽ እኔ ቤቴ ስፌታቸው ላይ እንዳይጥል ፈረን ሄድ አለ። ከዛም አያልቅብሽ እብዶ ብላ ምሩም ተለያዩ። ሀሴትም ለኪራ ደውላለት። አይ ደህና ነኝ አንቺ ደህና ነሽ? ያደረግሽው ነገር ቢኖር እኔ ግን ዝም ብዬ ነው የጠፋሁት አለ በቃ በኋላ ደውልልሽ አለው አስር ደግሞ በቃ ይቅር ብዬሽ አለው እኮ ደውልልሽ አለው አሁን ለማውራት አይመቸኝም ብሎ ጽናት ስትመጣ ወደ ዘጋ ምን ነው ለምን አቆምክ አታወራትም ነበር እንዴ ኧረ ከዛ ሟች ተመሞቱ በፊት ስልክ እያወራ ነበር ልታስቢ ነው እንዴት የቀና ምስሉ ነው እንዴ አንቺማ ለምን ትቀኛለሽ ምን ወጣሽ ከጥጥ ብላ ስታየው እንደዚህ ተመታይ ምትመች ይቻለኛል። በቃ ልተኛ እኔ ረፍት ላደርግ ብላ ደክሞኛል ብላ በጎሬት ስታየው፣ ምን ነው እንደዚህ ያየሽኝ አለ እና በዚህን ሰዓት ምን ፈልጋን የደወለችው እንዴ? እሷ ደወለችኝ በእኔ ስልቀ እኔ አልደወልኩላት እንዴ። ጽናት ሰርግ ልጠራኝ ነው አውቄ ነው አላት። በቃ ልተኛ ብላ፣ ይሄ በቃ ይቅርታ የኔ ወድ ብሎ እቅፍ አደረጋት። የቀለበት ዝግጅት እያዘጋጁን መዝ ክራና ናሆሜ ሰኒን ማካተት አለብን እያሉ እያወሩ ነበረ። ከዛ የምንወዳቸውን በአንድ ቀን ቀለበስ እናደርገላቸው ደስ አይልም ው አለ ናሆም። ኧረ ዝም በል እንዳይሰሙ፣ ማወቅ የለባቸውም ዝግጅቱን ሁሉ ነገር ማወቅ የለባቸውም። ወዲያውን ምን ላይ ነበር ያቆምነው? ቀለበት መረጣው ላይ ነው። ስለዚህ ሙሩና ናሆሜን በመንገድ ላይ እየተዝናኑ በመዝናኛ ቦታ ረ እየኮረኮራትም ኑር የኔ ብቻ ናት እያለ የሰማይ ስማ እንዴ ምን እያበልክ ነው እንዴ? አለች ጁጋ ነው እኮ እንደፈለገች መሆኑ ምች የኔ ምን አባቴ ላድርግህ? አለችው። ፈንቹ አድርገኛ እዛ እንደ ስስቂ ነው ደስ የሚለኝ አለና ናሆሜ ቅፍ አደረጋት። እንደም ላድርግህ አለች። ሙሉም ጽናትም የቀድሞ ክፍሏ ውስጥ ገብታ አቤት ይች ክፍል ስንቱን ስንቱና አሳልፍኩባት፣ ምስጢሬንም መጣርጋ ይዛ እያለች ስታወራ ለማንም ሳትናገር፣ አረ ለጋሽ ልደውል ብላ ወዲያው ስልክ ደውላ፣ አለ ጋሽ እንዴት ነውት? አለች። ኪራም ወደዛው መጥቶ ሳሎንም መኝታ ቤትም ገብቶ ሲያይ ጽናት አልነበረችም። ከጋሽ ጋ እሷ እያወራ ከክችንም ሲገባ የለችም እሷ በዛች በክፍሏ ሆና ከኪራ አባት ጋር እየወር አዎ ጋሽ፣ እዚህ ሁሉ ነገር ሰላም ነው። ምን አሉኝ ጋሽ? አዎ ኪራም ደና ነው። እኔ ምሎት ጋሽ፣ አንድ ነገር ልጠይቁት ነበረ። እንትን አለችና ለኪራ እኮ ስለትዬ ልነግረው ብዬ። አረ እንደዛ ማለቴ እኮ አይደለም ጋሽ፣ እኔም እኮ ቢጨንቀኝ ነው። እንደዛ አይደለም እኮ እኔ እኮ ቃሌን መብላት አልፈልግም ግን ለኪራ እውነቱን ለመናገር አለብን ወዲያው ኪራ መጣና ምንድን ነው የምትነግሪኝ እንዴ ምንም መታል እንዴ ከኔ ለመደብ ነው እዚህ ገብተሽ የምታወሩ ምንም ዝም ብዬ ነው የመጀመሪያ አይደለም እዚህ ሳገኝሽ ተደብቀ ስታወሪ ጽናት እየጠየኩሽ እኮ ነው ምንም የለም አልኮ እኮ ምሳሌ ያቀርብልህ ምን ይሆን ተኔ ድጋሚ መጣይቅ እስቲ ንገሪኝ ያን ያክል እኮ መናገሩ ልክ አይደለም ብዬ ነው። ፍቅረኛሞች ውስጥ እኮ ግልጽ መሆን ነው እንጂ መደባበቅ የለም። ወይም አሁን ሌላ ሚስት እያጨሽልኝ ነው? አረ ምንድነው እያልከኝ? እንዴት እንደዛ አድርጋለሁ አላውቅም። ምናልባት ያንኛው ያስላታሳካለሽ ሌላ ደግሞ ልትሞክሪ ብሎ ብድግ ብሎላት፣ ኪራ ኪራ እያለች ነበረ። ካፌ ሄዶ ኪራ ናቲ መቶ ለምንድነው ስልክ ማታነሳው ሰው የሚያስበ አይመስልም እንዴ አለ። የምታስቡት አለ ኪራ እንዴ ሚስጥር ለምደብቁና እውነት ለማይናገር ምንድን ነው ሰውን የምትፈልጉት? ጽናት ምን ታጣላችሁ እንዴ አለ። ከዛም በኋላ ጽናት በቃ ዝም በል አለው። ቆይ ሙሩ ካንተ ደብቃ የሆነ ነገር ብታደረግ ምን ይመስላል? ሳት ሳትነግር መቶ በመቶ አትወደኝም ማለት ነው። በቃ እንደሱ ነው። ፅናት አንድ የደበቀች ነገር አለ ልትነግረኝ አልቻለችም። ነገ ጥላኝ እንዳትሄድ እራሴን እኔ ማፍቀር አላቆንኩም ነገ ጥላኝ እንዳትሄድ እየሰጋሁ ነው አሁን ተረጋጋና ወደ ቤት ግባ እኔን አናግራታ እሷም ተጨንቃለች አሁን እኮ እንዲ ተናድጄ ቤት ስገባ አይኗን ሳያት ሁሉ ነገር እረሳዋለሁ በቃ አሁን ተው የሆነ ነገር አልሳያል እንዴ አረ ምንም አላዘዝኩ ለስ እንዲሳታ ተቀመጣል ዚህ

ኑር እባክሽ፣ ኪራ ከዚህ በላይ ሲጎዳ ማየት አልፈልግም። የምታውቂው ንገሪኝ። በቃ ጠዋት ነግርሃለሁ። ኪራ ለእኔ ምን እንደሆን ታቂያለሻ? እንደዚህ ሲሆን ማየት አልችልም። ጽናት ታስመላኛለች። የእሷ ትራክ አያልቅምና ልጁ መጎዳት አለባት። ጽናትን እኮ ሁሌ ልክ ልክ ነች ስንላት ትንሽም በዚህ በብርድ ላይ አረና ሆሜ በማታቁብ ነገር አትፍርድ ነገሮቹን ስናውቅ ደግሞ አትፍርድ። ቆይ ኑሩ፣ ኪራይ ያሳዝንች፣ ስለምናዝንለት ነው። ማን ነግረው? ልጁ እንደ ጅል ሰክሮ ካፌ ደስ ላይ ቁጭ ብሎ ብርድ መጠጣቱ ያሳዝናችሁ? መቼስ ከእናቱ መታመም ይሄ የተሻለ ነው። እቴቴ ምን ሆነች? እቴቴ ካንሰሩ ታማሜ ናት። ይህንን በጣም ማመን አልችልም። ጽናትም ኪራንና ጽናት ኪራንና ሴትን ለማጋባት የወሰነችው የቴቴን ደስታ ለማሳየት ነው ቆይሷ ማን የነገራት ጋሽን የነገራት። አንተ በእሷ ቦታ ብትሆን ትነግረው ነበር። ጽናት ይህን ሁሉ ጉድኖ የተሻ